ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1966 ዓ ም የካቲት ወር ወታደሮች አዲስ አበባ አራተኛ እግረኛ ክፍለ ጦር መግቢያ ግቢው ተሰብስበው ሲመክሩ እንቅስቃሴያቸው አድጎ በኢትዮጵያ ታሪክ ላይ ትልቅ አሻራ ያሳርፋሉ ብለው የገመቱ ሰዎች ቁጥር ብዙ አልነበረም። ወታደሮቹ የሚንቀሳቀሱት የሚታወቅ ቅርጽ ባለው አደረጃጀት ባለመሆኑ ራሳቸውም ቢሆኑ የጀመሩት ጉዞ የት እንደሚያደርሳቸው በጠራ መልኩ የሚያውቁ አይመስሉም በወል የሚታወቁበት ስም እንኳን አልነበራቸውም ቢሆንም ጥያቄያቸውን ደሞዝ ይጨመርልን ከሚለው የኢኮኖሚ ጥያቄ ቀስ በቀስ ወደ ፖለቲካ ደረጃ ከፍ በማድረግ በሕዝቡ ላይ በደል አድርሰዋል ያሏቸውን የቀዳማዊ ኃይለሥላሴ መንግሥት ባለሥልጣኖችን በቁጥጥር ስር ማዋል ጀመሩ የወታደሩ እንቅስቃሴ እየበረታ ሄዶ ሚያዝያ 18 ቀን 966 ዓ.ም ጸሐፌ ትእዛዝ አክሊሉ ሀብተውልድን፣ አቶ ጌታውን ተሰማን፣ አቶ አካለ ወርቅ ሀብተውልድን፣ ደጃዝማች ክፍሌ ርገቱን፣ ሌተናንት ጀነራል ከበደ ገብሬን፣ ሌተናንት ጀነራል ኃይሌ ባይከዳኝን፣ ሌተናንት ጀነራል ድረሴ ዱባለን፣ ሌተናንት ጀነራል ይልማ ሽበሽን፣ አቶ ከተማ ይፍሩን ያስራሉ። ጠቅላይ ሚኒስትር፣ የአገር ግዛት ሚኒስትር፣ የአገር መከላከያ ሚኒስትር፣ የፖሊስ ሰራዊት ጠቅላይ አዛዥ፣ የምድር ጦር አዛዥ፣ የጦር ኃይሎች ኤታ ማዦር ሹም የነበሩ ሀያላን ናቸው። የቀዳማዊ ኃይለሥላሴ መንግሥት ከውጪ እንደዚህ ያለ ከባድና ፈጣን ጫንጫና ሳይመጣበትም ቀደም ብሎ በውስጥ ቅራኔ መወጠሩ ይነገር ነበር። ንጉሱ እድሜያቸው እየገፋ አቅማቸው እየቀነሰ ቢሄድም ሥልጣን ለመልቀቅ ፈቃደኛ አልነበሩም። ስለዚህም ከንጉሱ ሞት በኋላ ኢትዮጵያ የተመሰቃቀለ ሁኔታ እንዳያጋጥማት በዙሪያቸው የነበሩት ባለሥልጣኖች ስጋት ነበረባቸው። በርግጥ ከባለሥልጣኖቹ መካከል ንጉሡን በኃይል ከሥልጣን ለማውረድ የሚመኙ መኖራቸው ባይታወቅም ንጉሡ ጊዜያቸው ደርሶ በሞት ሥልጣኑን ሲለቁ ለመተካት የሚፈልጉ አራት ቡድኖች እንደነበሩ በዘመኑ ፖለቲካውን የሚከታተሉ ሰዎች ይናገሩ ነበር። የጠቅላይ ሚኒስትር አክሊሉ ሀብተ ወልድ ቡድን፣ የልጅ እንዳልካቸው መኮንን ቡድን፣ የልዑል ራስ አስራተ ካሳ ቡድን፣ የልዕልት ተናኘ ወርቅ ኃይለሥላሴ ቡድን እየተባለ ተከፋፍለዋል። ሁሉም በየበኩላቸው ለማንገስ የሚፈልጉት እጩ አላቸው። ደራሽ ውሃ ሊወስዳቸው እንደ ተቃረበ ግን አላወቁም። በዚህ ሁኔታ የአጼ ኃይለሥላሴ መንግሥት ከውስጥ የሥርዓቱ አራማጆች የተባሉት ባለሥልጣኖች እርስ በርስ ስለ ተከፋፈሉ ራሱን ለመከላከል አቅም አልነበረውም ለማለት ይቻላል። የባለሥልጣኖቹ አጀንዳ የጋራ የሆነ የአገር ወይም የሕዝብ ጥቅም ሳይሆን ስልጣን ለመጨበጥ ስለነበረ ለመደማመጥ ጊዜ አልነበራቸውም። እንግዲህ ወታደሮች ስልጣን ለመጨበጥ የተሰባሰቡት ይህን በመሰለ ሁኔታ ውስጥ በመሆኑ ነው። ወታደሮቹ ንጉሡ ፊት እየቀረቡ ሰላምታ ስለሚሰጧቸው እሳቸውን የሚነኳቸው አልመሰላቸውም። በስብሰባዎችም ላይ አብረው መሳተፍ ጀምረዋል። በርከት ብለው ብቅ እያሉ ለእሳቸው ያላቸውን ታማኝነት ይገልጻሉ። ካጠገባቸው ሰዎች ሲታሰሩ ምንም አይነት ተቃውሞ አያሰሙም። በራሳቸው ላይ በፈንቅለ መንግሥት የሚያካሂዱ ይመስሉ ነበር። ውድ የአዲስ 1879 ቤተሰቦች ታሪኩ አስገራቢ ነው። እንቀጥለዋለን። ዝግጅቱን ሰብስክራይብ አድርገዋል። ላይክ ዋንስ ነካ አድርገዋታል። ለወዳይ ዘመዶስ ሼር አድርገውታል። ካላደረጉ ይህን ታሪክ እያደመጡ ያደርጉት። ወደ ታሪኩን እናልፋለን። አብራችሁ የወታደሮቹ እንቅስቃሴ እየጨመረ ሲሄድ ቁጥራቸው የተወሰነ የቀዳማዊ ኃይለሥላሴ መንግሥት ባለሥልጣኖች ሁኔታው አደገኛ ወደሆነ አዝማሚያ በማምራት ላይ መሆኑን ይጠረጥራሉ። አንዳንዶቹም ጠመንጃ መወልወል ይጀምራሉ። ሁኔታው ካላማራቸው ባለሥልጣኖች መካከል አንዱ የክብር ዘበኛ ጦር አዛዥ ሌትናንት ጄኔራል አበበ ገመዳ ነበሩ። ግርማዊ ጃንሆይ ያለው የፖለቲካ ሁኔታ ደስ አይለም። በወታደሮቹ እየተካሄደ ያለው እንቅስቃሴ ለግርማዊነቶም ለኢትዮጵያና ለሁላችንም ሕልውና የሚበጅ አይደለም። ችግሩ ከመባባሱ በፊት በቁጥጥር ስር እንዳውላቸው ይፈቀድልኝ የሚል ጥያቄ ያቀርባሉ። ሌተናንት ጀኔራል አበበ ገመዳ አብረዋቸው ሌሎች ጀኔራል መኮንኖችም እንደነበሩ ይነገራል። አበበ አንተ ቀኝ እጃችን ነህ፣ እነሱ ደግሞ ግራ እጃችን ናቸው። ግራ እጃችንን በቀኝ እጃችን አንቆርጠውም ይላሉ ንጉሡ። ነገር ግን ሌትናንት ጀነራል አበበና ሌሎቹ ጀነራል መኮንኖች በዚሁ የንጉሡ መልስ ቅር ቢሰኙም ዝም ብለው አልተቀመጡም። ይልቁንም በጃንሆይ ዘንድ ተሰሚነት አላቸው ብለው የሚያምኗቸውን ሰዎች በአማላጅነት ወደ ንጉሡ ይልካሉ። ከእነዚህ ሰዎች መካከል አንዱ ፓትርያርክ ቀዳማዊ ቴዎፍሎስ ነበሩ። አቶ አለማየሁ አለምነህ ስለዚሁ ጉዳይ የሚከተለውን ጽፈዋል። ከፍተኛ የጦር መኮንኖች ከንጉሠ ነገሥቱ ዘንድ ቀርበው የወታደሮቹ ስብስብ ለዘውድ አስጊ መሆኑን አስረድተው እርምጃ መውሰድ ይችሉ ዘንድ እንዲፈቅድላቸው ጠይቀው ነበር ንጉሠ ነገሥቱ ግን እነርሱ ለዘውዱ ታማኝ መሆናቸውን ተናግረው ፈቃዱን ከለከሉ ጀነራል መኮንኖቹም ጀነራል ደበበ ኃይለማርያም ጀነራል አበበ ገመዳና ጀነራል ይልማ ሽበሺ። ነበሩ። ፓትርያርክ ቴዎፍሎስ ከጀኔራል መኮንኖቹ በቀረበላቸው ጥያቄ መሠረት ጀኔራል መኮንኖቹን ይዘው ንጉሡን ያነጋግሯቸዋል። ነገር ግን ንጉሡ ጥያቄያቸውን ሳይቀበሉ ይቀራሉ። ይልቁንም ፓትርያርኩን፣ ሰዎቹ የተነሱት ፍርድ ተጓደለ፣ ድሃ ተበደለ ብለው ነው። ቤተ ክርስቲያን ፍርድ ይጓደል ድሃ ይበደል ትላለች። እርስዎ አርፈው ጸሎቶን ይጸልዩ የሰዎቹ ሐሳቤ ከሆነ ከእነርሱ ጋር መስራት እንችላለን ቤተ ክርስቲያን እንደዚህ ባለ ጉዳይ ውስጥ እጇን እንዳታስገባ በማለት ማስጠንቀቂያ ጭምር የሚሆን መልስ እንደሰጧቸው ይነገራል። ሌትናንት ጄኔራል አበበ ገመዳ ከሌሎች ሰዎች ጋር በመሆን በዚህ ጉዳይ ንጉሡን ማነጋገራቸውን የገለጹት በ1967 ዓ ም የክቡር ዘበኛ ጦር በጀት ላይ ማብራሪያ እንዲሰጡ ገንዘብ ሚኒስቴር ተጠርተው በነበረበት ጊዜ ነው። በበጀት ኮሚቴ ስብሰባ ላይ ተገኝተው የተጠሩበት ምክንያት ከተገለጸላቸው በኋላ አሁን ዋና ችግራችን ሌላ ነው። ወታደሮች አመፅ በማነሳሳት ላይ ናቸው። በኃይል ስልጣን ለመያዝ በመደራጀት ላይ ናቸው። እንቅስቃሴው በኢትዮጵያም ሆነ በሁላችንም ሕልውና ላይ አደጋ ሊያስከትል የሚችል በመሆኑ ወታደሮቹን በቁጥጥር ስር እንዳውላቸው ይፈቀደልኝ ብዬ ጃንሆይን ጠይቄ ነበር። ነገር ግን ግርማዊነታቸው እርምጃ እንዲወሰድ ፈቃደኛ አልሆኑም። እንግዲህ ያለንበት ወቅት ይህን ይመስላል። ሁኔታ ሁሉ ተስፋ የሚያስቆርጥ ነው። ስለዚህ በጀቱን እንደፈለጋችሁ ልታደርጉት ትችላላችሁ፣ ሥልጣኑን የሚረከበው ይጠቀምበት ብለው ተነስተው እንደሄዱ በወቅቱ የበጀት ኤክስፐርትና የበጀት ኮሚቴው አባል የነበሩት አቶ አዳም ጸጋ ያስታውሳሉ። ጀነራሉ ሚያዝያ 19 ቀን 966 ዓ.ም ተመረተ አመፁን ይመሩ በነበሩት ወታደሮች ተያዙ። በዚሁ ቀን ጸሐፊ ትእዛዝ ተፈራወርቅ ኪዳነ ወልድ፣ አቶ ምናሴ ለማና ሌሎችም ተያዙ ሲሉ ታምራት አበራ ጀምበሬ ቀዳማዊ ቴዎፍሎስ ፓትርያርክ በተባለው መጽሐፍ ላይ ታሪኩን ያሰፈሩትን እንዲህ አቀረብ ነው። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879